በተባበሩት ዐረብ ኤምሬቶች የስልጤ ልማት ማህበር የምስረታና የእውቅና መርሃ ግብር ተካሄደ። በተባበሩት ዐረብ ኤምሬቶች የስልጤ ልማት ማህበር አስተባባሪዎች ከኤፌድሪ ኤምባሲ አቡዳቢና ዱባይ ቆንስላ ጄኔራል ጽህፈት ቤት እንዲሁም ከአቡዳቢና በዱባይና ሰሜን ኤምሬቶች የኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የስልጤ ልማት ማህበር የምስረታ ና የእውቅና መርሃ ግብር እንደ ኤሮፓያን አቆጣጠር ኖቬምበር 15 ቀን 2025 ዓ ም በሻርጃ በደማቅ ሁኔታ ተካሂዷል። በመርሃ ግብሩ ላይ የኤፌድሪ ቆንስላ ጀኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አቶ አስመላሽ በቀለ የኤፌድሪ ኤምባሲ አቡዳቢና የዱባይ ቆንስላ ጀኔራል ጽህፈት ቤት ዲፕሎማቶች ና ሰራተኞች የስልጤ ዞን የልዑክ ቡድን አባላት የአቡዳቢና ዱባይ ኮሚኒቲ ማህበር የስራ አመራር ቦርድ አባላትና የኮሚኒቲ ጽህፈት ቤት ሰራተኞች እንዲሁም በርካታ የልማት ማህበሩ አባላትና ደጋፊዎች ተገኝተዋል። በዱባይ ና ሰሜን ኤምሬቶች የኤፌድሪ ቆንስላ ጄኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አቶ አስመላሽ በቀለ ባስተላለፉት መልእክት የስልጤ ልማት ማህበር በሀገራችን በልማት ስራዎቻቸው በቅዳሚነት ከሚጠቀሱ የልማት ማህበራት አንዱ መሆኑን ጠቅሰው የማህበሩ ቅርንጫፍ በዱባይ እንዲመሰረት ሀሳቡን በማመንጨትና አባላትን በማስተባበር በደማቅ ሁኔታ ምስረታውን እውን ላደረጉት ሁሉ ምስጋና አቅርበው የእንኳን ደሳለን መልእክት አስተላልፈዋል። አያይዘውም የማህበሩ አባላት በውጭ ሀገራት በስራና የኑሮ አጋጣሚ ያካበቱትን መልካም ልምድ ያገኙትን እውቀት ክህሎትና ሀብት በማሰባሰብ ወገን ለመርዳት እያደረጉ ያለው አስተዋጽኦ እውቅና የሚሰጠው መሆኑንና ማህበሩ በቀጣይ በሚያከናውናቸው ስራዎች ላይ የኢፌዴሪ ቆንስላ ጄኔራል ጽህፈት ቤት አስፈላጊውን ድጋፍ የሚያደርግ መሆኑን ገልጸዋል። በመቀጠልም የስልጤ ልማት ማህበር የስራ አመራር ቦርድ አባልና የልዑክ ቡድኑ መሪ አቶ ኖር አብዱል ወሃብ እና የወራቤ ከተማ ከንቲባ የስልጤ ዞን ልማት ማህበር ስራ አስፈጻሚ በየተራ ባስተላለፉት መልእክት ማህበሩ ከኢትዮጵያ ውጪ በደቡብ አፍሪካ በጀርመን በአሜሪካና በሳውዲ አረቢያ ቅርንጫፍ ጽሕፈት ቤቶችን ከፍቶ እየሰራ መሆኑን በመግለጽ በተባበሩት አረብ ኤምሬቶች የሚኖሩ አባላትን በማስተባበር ተጨማሪ ቅርንጫፍ በዱባይ ለመክፈት በቅቷል ብለዋል። የማህበሩ ዋና ዓላማም በአገር ውስጥና በውጭ አገር ያሉትን ዜጎች የወጡበትን ማህበረሰብ በልማት በመርዳት በአገር እድገት ውስጥ ጉልህ አስተዋጽኦ እንዲያደርጉ ማነሳሳት መሆኑን ገልጸው የቅርንጫፉን ምስረታ በማስተባበር ለተሳተፉት አካላት ሁሉ ምስጋናቸውን አቅርበዋል። በመርሃ ግብሩ በተባበሩት አረብ ኤምሬቶች የስልጤ ልማት ማህበር አስተባባሪ አቶ ፎአድ ነስሮ እንዲሁ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የልማት ማህበሩ ደጋፊ የሆኑት የአቡዳቢና የዱባይ ኮሚኒቲ ማህበር የስራ አመራር ቦርድ ምክትል ሊቀመንበር አቶ ሻፊ አባኮና ወይዘሮ ህሊና ታደሰ የአጋርነት መልእክቶቻቸውን በቅደም ተከተል አስተላልፈዋል። እንዲሁም የአቡዳቢ ኤምባሲ ተወካይ አቶ ግርማ ደምሴ ማህበሩ ተጠናክሮ እንዲቀጥል የማበረታቻ መልእክት አስተላልፈዋል። መርሃ ግብሩን አንጋፋ የሆኑት አርቲስት መሐመድ ሲርጋጋ አርቲስት ሙከሚል ኖርሴቦ በባህላዊ ሙዚቃ አድምቀውታል። የኢፌድሪ ቆንስላ ጄኔራል ጽሕፈት ቤት ዱባይ